ቁርአን ተአምራቱ ለክፍለ ዘመናት ሁሉ እየተዘረዘረ እስከ መልከያማ ይቀጥላል። ከሱ በተጨማሪ በሕይወት ቆይታቸው የሰሃቦችን ኢማን የጨመሩበት፣ ከሃዲያንን ያሳመኑበት ተአምራትን አላህ ሰጥቷቸዋል። እነ ኢማም አልበይሃቂ ወልአስባሃኒ ደላይሉ ንቡዋ በሚለው ላይ በርካቶችን ጠቅሰዋል። ኢማም እብን ቴሚያ እስከ አንድ ሺ ተአምር በሕይወት ቆይታቸው ሊያሳይተዋል ይላል። ኢማመን ነዋዊ ደግሞ ከአንድ ሺህ ሁለት መቶ በላይ ረሱሉ አለ ሰላቱ ሰላም በህይወት ቆይታቸው ተአምር አሳይተዋል። ጨረቃ እስከ መሰንጠቅ፣ እጃቸው ላይ ውሃ እስከ ማፍለቅ፣ የፈሰሰን አይን ወደ ቦታው እስከ መመለስ፣ ግዑዝን እስከ ማናገር፣ እንሰሳን እስከ ማናገር፣ ተራራውን እስከ ማናገር፣ በርካታ ተአምራት በህይወት ቆይታቸው ላይ ረሱሉ አለ ሰላቱ ሰላም ፈጽመው አልፈዋል። አንዳንዱ ተአምር የጨረቃ መከፈል ላይ እንዳየ ነው። እስካሁን ድረስ ተአምሩ ነው ይቀጥላል ጨረቃ የዛሬ 1400 ዓመት ነው በሳቸው ተአምር ላይ ከፈለላቸው፣ ግን ደግሞ ተጽዕኖ ምልክቱ እስካሁን ድረስ አለ። ሳይንቲስቶች እንዳረጋገጡት ተአምራቶች አንዳንዱ በግዝግዝ ዘመኑ ተከስቶ ይቋጫል። ሌላው እስካሁን ምልክቱም ይታያል። እስካሁን ተናግረውት ያልተፈጸማል። ከእርሳቸው ከርሳቸው ተአምር ውስጥ ወደ ሌላው እንመልከት። ዛሬ ደግሞ ሌላ የተአምራታቸውን ገጽ እንገልጣለን። የአላህ ስብሓነ ወታዓላ እርዳታ ከእርሳቸው ጋር እንዴት እንደነበር እናወሳለን። አላህ ቁርአን ላይ እና ከፈይና ከልሙስተህዚኢን እኛ አላጋጮች ጋጾች እኛ እንበቃሃለን ብሏቸዋል። አለይሰ ላሁ ቢከፍን ዓብደህ አላህ ለባሪያው በቂው አይደለም ብሏቸዋል። የአላህ ጥበቃ ገዛ እንዴት እንደነበር በተወሰኑ ታሪኮች እንመለከታለን። ረሱሉ ዓለይሂ ሰላቱ ወሰላም አንዴ ከሰፈር ሲመለሱ ከሰሃቦቹ ጋር በጣም ሀሩር ፀሐይ ስለነበር እረፍት ለመውሰድ አንድ ዛፍ ስር ገደም ይላሉ። ሰሃባዎችም ተበታትነው ዛፍ ስላልነበረ ተራርቀው ተኝተዋል። ከእርሳቸው ጋር ሰው አልነበረም፣ ብቻቸውን ናቸው። እርሳቸው ሰይፋቸውን አወጡና ከዛፉ ላይ አንጠልጥለው ገደም። አንድ ሲከታተላቸው ሊያጠቃቸው የፈለገ ጠላት ነበር። ኮቴያቸውን እየተከታተለ ከርቀት ደረሰ። ሲደርስ ተበታትነው ተኝተዋል ሰሃቦቹ፣ እርሳቸውም አንድ ጥላ ስር ገደም ብለዋል። ተጠጋ፣ ኮቴውን አጥፍቶ አሁንም ተጠጋ። እርምጃ ሊወስድ ነው። ተጠጋና ሰይፋቸውን አወረደው ዛፉ ላይ ምን ሊከሰት ሰይፉንም አወጣው። ከዛም መልእክተኛው ለሰላት ወሰላም አንገት ላይ እንዳደረገ ያ ሙሐመድ አላቸው። አንተ ሙሐመድ አላቸው። ነቁ ለም መን የምናዑከ ምኒ ዛሬ ከኔ ማንም ያድና አላቸው

እባክህን እባክህን በጥሩ ሁኔታ የያዘኝ አጥፍቻለሁ ይቅርታህን እለምንሃለሁ አላቸው። መልክተኛውንም ሰይፉ እንዳረጉ ነው። ተስለም ታምናለህ አሉት። አይ ማመን እንኳን አላምንም አለ። ታዲያስ አሉት፣ ምን ታረጋለህ? ከዚህ ወዲያ ላልጋደልህ፣ በጠላተኝነት ላልዝህ ቃል እገባልሃለሁ። አንተንም ሊዋጉህ ከሚመጡ ሰዎች ጋር አብሬ አልቆምም አላቸው። በስልምና ማስገደድ የለም መልክተኛው ዓፉ ብለው እንደ አይነት ጥፋት የሰራ ሰው ሌላ እርምጃ ይገባው ነበር ነጻ አድርገው ሸኙት። አለይከ ሰላት ወሰላም ይሄ አላህ ለእሳቸው ካደረገው ጥበቃ ውስጥ አንዱ ነው። አለይ ሰላት ወሰላም ሌላን እንጨምር አንዴ። መልእክተኛው አለይ ሰላት ወሰላም ከዓባ ጥግ ይሰግዳል። ሁሌም ሲመጡና ከዓባ ላይ ከካዕባ ቅርብ ርቀት ሰግደው ነው የሚንቀሳቀሱት ወደ ዳዕዋቸው ሚገቡት። አቡጀህል የዚህ ኡማ ፊርአውን የተባለው ይሄን ማድረጋቸው ላይ በጣም ተበሳጭቷል።

የኢብራሂምን ጌታ ተማፀኑ፣ ዱዓ አረጉ፣ ሶላት ውስጥ ገቡ። ከዛ ልክ ስጁድ ሲወርዱ አቡ ጀህል ቃሉን ሊፈጽም እየተንደረደረ መጣ። መልእክተኛውን ዓለይሂ ሶላቱ ወሰላም ስጁድ ላይ ሲወርዱ በእግሩ ሊረግጣቸው ወስኖ መጣ። የቁረይሽ መሳፍንቶች ይሄን ክስተት በአግራሞት ይመለከታሉ። መድረስ ጀመረ። ልክ እንደደረሰ ድንገት ወደ ኋላ መበርገግ ጀመረ። ልክ እንደሚከላከል ሰው ከሆነ ጥቃት እየፈራሁ ደኋላ እየሸሸ መሮጥ ጀመር። ምን ሆናል? አሉት ቁረይሾች። ውስጥ ሲመጣ በአላህ ይሁንብኝ አየው አላቸው። በእኔና በሱ መሀል የእሳት ጉድጓድ ተመለከትኩ። እዛ ውስጥም እኔ ሊያጠቃኝ የተነሳ እንስሳ ተመለከትኩ አላቸው። ረሱሉላህ ሰለላሁ ሰላታቸውን ጨረሱ። ከዛም ነቢዩ አለይሂ ሰላቱ ሰላም ለሰሃቦች ምን አላችሁ ወላሂ ለው ደና ሚኒ

ወላኪና ል ካፊሪን ቢአያቲላሂ የጅሐዱን ነገር ግን እነዛ ካህዲዎች በአላህ እንቀጽ ስለማያስተባብሉ ነው። ኩራት ነው የከለከላቸው ከሁለቱ የነቢዩ ዓለይሂ ሰላቱ ወሰላም ታእምሮች ምን እናያለን? አንደኛ የአላህ ጥበቃ ያልተለያቸው የሰማይ ከለላ ያላቸው ነቢይ መሆናቸው እናስተውላለን። እዛ ላይ ሰይፍ ይዞ ሊያጠቃቸው የተነሳ ነበር። አላህ ሲሉጣለ እዚህኛው አቡጀህል መጥቼ ረግጣችኋለሁ አለ። አላህ በሱና በእሳቸው መሃል የእሳት ጉድጓር ቆፍሮ አሳየው። ይሄ አላህ ለእርሳቸው የሚያደርገውን ጥበቃ እንመለከታለን። ሁለተኛ በመጀመሪያው ታሪክ ውስጥ የምንረዳው በእምነት ማስገደድ የለም። ያ ግለሰብ ሰይፉን ይዘው እሺ ትሰልማለህ አሉ። አልፈልግም ማለት መብቱ ነው። ተውት። የሚገርማችሁ አስቦበት ተመራምሮ ቆይቶ መጥቶ ረሱላ ሰለም ዘንድ እስልምናን ተቀበለ። ላኢክራሀ ፊዲን፣ በእስልምና ማስገደድ ክልክል ነው። እስልምና ውብ ሃይማኖት፣ ሰዎች መርጠው አምነውበት የሚመጡበት እንጂ ተገዶ የሚመጡበት ሃይማኖት አደለም። አስገድደ ያመጣው ሰው ያንተም መቼል ሊሆን አይችልም። በንፍቅና አውቆህ ይኖራል። ይህን ስለሚያውቅ እስልምና ሰዎችን አያስገድድም። ይህን ውብ ዲን አምነውበት፣ ተረድተውት፣ ማርኳቸው ተስበውበት ነው ሊመጡ የሚገባው። ሶስተኛ ምን እንማራለን? ከእነ አቡ ጀህል

የሚያሸሽ መጥፎ መርዝ ነው። አላህ ይጠብቀን። የነቢዩን ተአምር እያየን ነው። ክፍሎችንም በሂደት እንመለከታለን። ተአምራታቸው በርካታና ብዙ ነው። ቀሪውን ክፍል በሚቀጥለው የትምህርት ክፍሎቻችን ላይ እንመለከታለን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።